ነገሮች ሁሉ ከወጣቱ ጋር እየተማማርን አልሐምዱላህ ረብል አለሚን አሁን ጥሩ ሁኔታዎች ላይ ደርሰናል። በተለያዩ የሶሻል ሚዲያ ፕላትፎርሞችም በሰብስክራይበርም፣ በፎሎወርስም ጥሩ ደረጃ ላይ ደርሰናል። ብዙ ወጣቶችን በአላህ ፍቃድ ሰበብ ሆነን ለመታደግ እየሞከርን ያለ ነው። እንግዲህ ሰሞኑን በጀመርኩት የዚህ የስቱዲዮ ወይም ደግሞ የዚህን የሚዲያ ትልቅ የገቢ ግንባታ ላይ ገቢ ማሰባሰቢያ አድርጌ የጎፈንድሚ ከፍቼላችኋለሁኝ። ጉዳዩን ከጀመርን ያው አራት ወር ይሆነዋል። ራሴ ነኝ ፊት ለፊት መጥቼ ይህን ጉዳይ የከፈትኩት ኃላፊነት ለመውሰድ እንዲመቻህን። በዚህ የገቢ ማሰባሰቢያ ላይ የምትፈልጉትን ጥያቄዎች፣ ግልጽ ያልሆነላችሁን ጥቅሙ ምንድን ነው? ማህበረሰቡ ላይ ምንድን ነው የሚፈጥረው? እማው ላይ አንድነት ይፈጥራል ወይ? ከፊርካ የጸዳነው ወይ? ከሽርኮች የጸዱ ስራዎች ይተላለፉበታል ወይ? እነዚህን ሁላ ነገሮች በዝርዝር በሚደረገው የላይፍ የቀጥታ ስርጭት በዩቲዩብ ቻናሌ፣ በቲክቶክም፣ ቲክቶክ የምትጠቀሙ በሌሎችም ፕላትፎርሞች የምትጠቀሙ ይህን ነፃ ሀሳብ ወደ እናንተ ይዤላችሁ መጥቼ ገስት እየገባችሁም በአካል ያላችሁም ሰዎች በአካል እየመጣችሁ ጥያቄዎችን እያቀረባችሁ ከነ ማስረጃዎች መነጋገር ማውራት እንችላለን። ይህን ትልቅ ስቱዲዮ ስገነባ 12 ሚሊዮን ብር ጠይቄ ነበረ። ያው እንደ ሀገር ብዙ ሰዎች በተቸገሩበት ሁኔታ ውስጥ ብዙ ሰዎች ልንደርስላቸው በሚገባ ሁኔታ ውስጥ አንተ ለአንድ ተራ ሚዲያ ተራ ስቱዲዮ እንዴት ይህ ሁላ ብር ጠይቃለህ? አንድ ስቱዲዮስ ይሄ ሁላ ብር እንዴት ይፈልጋል የሚሉ ጥያቄዎችም አሉ። እነዛንም በዚሁ አካተን ወይም ደግሞ ላይቫችን ላይ በምናደርገው ቆይታ አካታች ሀሳቦችን እየተነጋገርን ይህንን አላማ አብረን እንድናሳካ ስል ጥሪን አቀርባለሁኝ። ሁላችሁም ይህን ቪዲዮ የተመለከታችሁ ወንድም እህቶች በመላው ዓለም ለሚገኙ ለኸይር ሥራ ተሽቀዳዳሚ ጀግናና ጀግኒት እህቶች ወንድሞች እንድታደርሱልኝ ስል በአላህ ስም እጠይቃለሁ። ይሄ ዛሬ ይቀጥላል። በቲክቶክ ያለንም የላይቭ ጋር ማሰባሰቢያ ቆይታ ይቀጥላል። አልሐምዱሊላሂ ረብ አለሚን ጥሩ ሁኔታ ላይ ደርሰናል። እንግዲህ ያው ስቱዲዮ ልንገነባ ነው፣ ማቴሪያሎች ያስፈልጉናል። እነዛ ማቴሪያሎች እንግዛ እንሰብስብ፣ ከዛም በኋላ ወደ ስራ እንግባ። ለዑማው የሚጠቅሙ ነገር እናድርግ። የኔ ሀሳብ ነው የስቱዲዮ ምንድን ነው ማነው የሚመራው ማነው ነው ሀላፊነቱን የሚወስደው ምንድን ነው ጥቅሙ የሚሉትን ነገሮች በድጋሚ የምናወራበት የላይፍ ቆይታ ነው የሚሆነው እና እንሻአላህ ይህንን ነገር ሁላችሁ አደራ ለምትችሉት ሼር እያደረጋችሁ እንድታዳርሱ ጥሬን አቀርባለሁኝ እጅግ በጣም አድርጌ አመሰግናለሁ ሰላሙ አሌይኩም ወራህመቱላሂ ወበረካቱ